የሱስ ጌታ ዛሬ እጸልያለሁ። እኔ ነገር እ ከአንተ ቤተሰብ ጋር የሚገናኝ ጆሮ ጆሮ ግራ ጆሮን የሚያመው ሰው አለ።

ሜዳ የሆነ ዛፎች አሉበት ኤሪያ ላይ ሚባልገርነው አንድ ጋሪ ጋሪ ጋሪ ታውቃለህ? ጋሪው ወደ ላይ ቆሞ ፈረስ የለውም። እዛ ግቢ ቤት በእንትን የታጠረ በእንጨት የታጠረ ግቢ ቤት አገኘው። እሺ፣ አማሮ ነው የሚባለው። ሲዳማ ውስጥ ነው። ምንድን ነው እዛ ሀገር የሚናገረው ቋንቋ? በኮሪኛ ማር ምንድን ነው እጁ ላይ ከዚህ ስም ጋር ማር እንደዚህ የሚል ስም ጋር የሚያገናኛችሁ ነገር ከናንተ ጋር ሲሪስ ሰይጣን ሊገልህ፣ ሲሪየስ ከሆነ ከሞት የተነሳ አንተ በህይወት መኖር የነበረብህ አንድ ሁለት ሶስት አራት አምስት ዓመት። የዛሬ አምስት ዓመት አንተ ሞት ውስጥ ነበር። ብዙ ነገር ብዙ ጊዜ እግዚአብሔር ሲያስነሳ አየሁ። ሚሊተሪ የለበሰ ኤንጅል አየሁ። ወታደር የነበረ ኢየሱስ ቤት ነው። አሜን። አንድ ነገር ልንገር፣ እግዚአብሔር ቤት ንጎበኘ። አሜን። እግዚአብሔር ባረከ። ይህ ሰውዬ አይቼው አላውቅም፣ ግን አይ ሲ ማይ ስፒሪት መንገድ ላይ ቁሞ መጽሐፍ ቅዱስ ይዞ ኢየሱስ ምናምን እያለ

ዛሬ የብዙ የውስጥም የፊዚካልም የመንፈስም ጆሮ ይከፈታል። ራመን ወልድ አንተ ጆሮህን የሚይዝህ ነገር አለ። ይሄ ግራ ጆሮህን ሁሉ እግዚአብሔር ዛሬ ከፈተል። አሜን ራመን ሲጋ ይሄ ልጅ የሚዋጋው የአጋንንት ኃይል

የጠፋ ነገር የተሰወረ ነገር እግዚአብሔር ይገልጠዋል። አንድ ሁለት ሶስት አራት አምስት ስድስት ስድስት ሰው አየሁ፣ ግን ተሰውሯል ስድናቸው ቤተሰቦች ሲነ ጌታ መንፈስ ትገናኛላችሁ፣ ከእነሱ ጋር እነዚህ ሰዎች ጋር ኮሚኒኬሽን ይታደሳል። ኧረ አሜን! ባለቤት ከምሄር ዛሬ ይጸልያለሁ። አሜን።

ተገናኝ ነገር ያለው እግዚአብሔር ሆድሽ ላይ የተጠመተመን ገመድ ዛሬ ሲፈታ አየሁ። አሜን አሜን። ትዳር አለሽ የመጀመሪያ እግዚአብሔር እንደዚህ ያደረጋል

አ ለ የእምነት ሴት ነሽ የአንቺ ነገር ይቀየራል እግዚአብሔር ወይ ብለሽ ተወራርሽ ትመጫለሽ ዛሬ እ

ይሄ ሰማያዊ ቆርቆሮ አጥር፣ ሰማያዊ ቆርቆሮ አጥር፣ ግቢ አጥር ነው። ወደዛ ነገር የተቀባ አጥር። አሁን ይሄ ምልክት ነው። እግዚአብሔር ከዚህ ቤት አውጥቻ ላይ ራሜን አዲስ አበባ ለምንድን ነው አፓርትመንት የምትፈልጉት? የተሻለ ቤት ፈልጉ። አፓርትመንት ቢሆን ችግር የለው ማለች። እኔ ደግሞ በጣም ኤክስፔንሲቭ ቤት ካልሆነ አይሆንም። አንድማክ ምን እናንተ እኔ ልባርቃችሁ ፈልጌ ሊሚት አደረጋችሁ። ዶን ሊሚት የሚላል ይላል እግዚአብሔር ዛሬ፣ ኤስቢ ላለ ሰው እግዚአብሔር አሜን ብሉሽ። የምን ኮንዶሚኒየም ነው? ይህንን መንፈስ ሁለት ለኮንዶምኔም ላይ እስከ ሰባት ዓመት እሷ ወደ አስራ ስድስት ዓመት ይኖራለች። በግድ ነው በዚህ ዓመት። ከዚህ በኋላ ደግሞ ጸሎት አንድ ነገር ጸል ያለው እናንተ እሱ እግዚአብሔር ወደ እናንተ ይመጣል። አሜን። መኪና

ነው ራሜን። አየሩ ላይ ቅድስት የሚል ስም አለው። ቅድስት ቅድስት፣ ቅድስት፣ ቅድስት የሚል ስም ላይክ በዚህ ኤሪያ ላይ የሚገናኝ ቅድስት፣ የቤተሰባችሁ ሰው ከእናንተ ጋር ቅድስት ከሚባል ሰው ጋር ግንኙነት ያለው ሰው እና ያቶ ነው። ማርያም ቅድስት፣ ጎረቤት፣ እህቱ

ከኔ ፋሚሊ ሳይሆን ከባለቤት ከባለቤትሽ የታሰረ ሰው፣ ያ ሰው ይህን ይወጣ። አሜን። ደግሞ እግዚአብሔር ሊባርክሽ፣ አሜን። በጣም በሀይል እጅሽ ሲመጣ አይኖ፣ አሁን አንቺ የእግዚአብሔር ሰው የሰበ ዛሬ የድህነትን ተራራ ትነቅለዋለሽ። አሜን። እግዚአብሔር ከእጅሽ ላይ ይሄው፣ እግዚአብሔር ምስክሬ ነው። ይሄ ለብዙ ባለጠግነት ሲነሳ አየሁ።